አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም፣ ሰራተኞች አድማ መቱ። የጤና ባለሙያዎች ተቃውሞ ዛሬም ቀጥሎ ውሏል። በብልጽግናው መንግስት በኩልም ተቃውሞ ወደ ሌሎችም ዘርፎች እንዳይዛመት በሚል የተለያዩ ተግባራት እየተከናወኑ ነው። ዝርዝሩ ተዘጋጅቷል። በአማራ ክልል በአመራሮች ላይ የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። የብልጽግኖቹም ደግሞ ራሳችሁን ካልጠበቃችሁ ትጠፋላችሁ ብሏል። በስፋት የምንመለከተው ሌላኛው ጉዳያችን ይሆናል። ለጠቅላይ ሚኒስትር አብይ አህመድ የሚል ዘመቻ ተጀመረም። ይህ ዘመቻ እንኳን የቆመ ሰው የሞቱትንም ከመቃብር አፈናቅለን የምንሰራው ነው ካሉት ተግባር ጋር የተያያዘ ነው። ሳሙታላችሁም የጎረቤቶቻችን ጉዳይ ውስብስብ ሆኗል፣ ሲሉ የፊልድ ማርሻሉ አማካሪ ተናገሩ። ዘመናዊ መሳሪያ መታጠቅ ጦርነቶችን አያሸንፍም፣ ሲሉም አክሏል። ይህንንም ይዘናል። ባለስልጣኑ በህገወጥ መንገድ ገንዘብ ሲያሰባስቡ ነበር ያላቸው ሰዎች ላይ ምርመራ መጀመሩን አሳወቅም። ከነዚህ ውስጥ ከወራት በፊት የብልጽግናው መንግስት ፖሊሲን ሲያወድሱ የተሰሙትና አወዛጋቢው የአክሰስ ሪል ስቴት ስራ እንዲጀምር እንደታዘዘላቸው የተነገረላቸው ኤርሚያስ አመልጋ ይገኙበታል። ሌላኛው መረጃችን ነው። ስደተኞችን ከአሜሪካ ወደ ሊቢያ ለማባረር የተያዘውን እቅድ ፍርድ ቤቱ አገድም። ባለስልጣናት የአሜሪካ ጦር ሰራዊት በዚህ ሳምንት ውስጥ ስደተኞችን ወደ ሊቢያ በአውሮፕላን ሊያጓጉዝ እንደሚችል መናገራቸውን ተከትሎ ነው ይህ ውሳኔ የተላለፈው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆነላችሁ። በአማራ ክልል በአመራሮች ላይ የሚፈጸሙ ጥቃቶች እንደቀጠሉ ናቸው። የብልጽግናው ሹም ራሳችሁን ካልጠበቃችሁ ትጠፋላችሁ ብለዋል። በክልሉ ከቀጠለው ጦርነት ጎን ለጎን በየቦታዎች የብልጽግና አመራሮች ተልከው ስብሰባዎችን እንዲመሩ እየተደረጉም ነው። በአንዳንድ ቦታዎች በጥቃቶች ሳቢያ ስብሰባዎቹ ሲስተጓጎሉ፣ በሌሎች አካባቢዎች ደግሞ ተከናውነዋል። ተደጋጋሚ የከባድ መሳሪያ ድብደባ አገዛዙ የፈጸመባት በመቶዎች የሚቆጠሩ የመከላከያ ሰራዊት አባላትም ተማርከው የታ ዩባት የሰሜን ወሎ አቃሌ ማንዷ ስትሆን በዚች አነስተኛ ከተማ የተገኙት የክልሉ መከተል ርዕሰ መስተዳደር ደግሞ ህዝቡ ራሱን ካልጠበቀ ይጠፋል ሲሉ ተደምጧል። ቀየውን የማይጠብቅ ህዝብ፣ ውድማውን የማይጠብቅ ህዝብ እና አልጠብቅም የመጠበቅ አቅም የለኝም ብሎ የሚያስብ ህዝብ ከተፈጠረ መጨረሻው መጥፋት ነው ወይም የመጥፋት ምልክት ነው። ይህ ንግግር የአራት ኪሎ መንግስት ቃል አቀባይ ህዝቡ እኛንም ይጠብቀን ካሉበት ሰሞነኛ ንግግር ጋር ተመጋጋቢ ነው። አሁን ብልጽግና ዝቅተኛ መንግስታዊ ግዴታውን ማለትም የዜጎችን ጸጥታ የማስከበር ግዴታውን በመተው እኛንም ጠብቁን ወደሚል አጀንዳ እየተሸጋገር ያለም ይመስላል። እንዲያም ሆኖ ያስቀጠለው ጦርነት በአማራ ክልል በተለይም በታችኛው ወርከል ላይ በሚገኙ አመራሮች ላይ ለጉዳት እያጋለጣቸው የቀጠለ ነው። ትናንት በጎጃም ቀጠና መርጦ ለማርያም የተገደሉ አንድ የአካባቢ የጸጥታ አመራር አንዱ ማሳያ ናቸው። በተመሳሳይ በማዕከላዊ ጎንደር በለሳ ተብሎ በሚጠራው አካባቢም አንድ መካከለኛ አመራር ጥቃት ተከፍቶባቸው እንደነበር ታውቋል። በአማራ ክልል የሚደረጉ ውጊያዎች መጠን ካለፉት ወራት ጋር ሲነጻጸር ከሰሞኑ የመቀነስ አዝማሚያዎች ያሳይቷል። እንዲያም ሆኖ የሚፈጸሙ ድንገተኛ ጥቃቶች በሰውን በንብረትም ላይ ጉዳትን እያስከተሉ ቀጥለዋል። በሰሜን ጎጃም ጨዳጊ አካባቢ የሚገኝ የመንግስት ኃይሎች ካምፕ ላይ የተፈጸመው የትናንቱ ድንገተኛ ጥቃት ማብነት ነው። በደቡብ ጎንደር አንዳቤት ምናውጢ ተራራም ተራራ፣ በማዕከላዊ ጎንደር በለሳ የተለያዩ ስፍራዎች የተደረጉ የተኩስ ልውጦች ደግሞ ሌሎች። የብልጽግናው መንግስት በበኩሉ ዘጠና በመቶ የተቆጣጠር ነው፣ ክልል ነው፣ በሰላማዊ ሁኔታ ላይ የሚገኝ ክልል ነው ሲል ነው እንደገለጸ የሚታወቀው። ሰራተኞቹ አድማ መቱ። የጤና ባለሙያዎች ተቃውሞ ዛሬም ቀጥሎ ውሏል። በብልጽግናው መንግስት በኩል ተቃውሞ ወደ ሌሎች ዘርፎች እንዳይዛመት በሚል የተለያዩ ተግባራትም እየተከናወኑ ናቸው። የሀገሪቱ ሐኪሞች ያስቀመጡት ቀነ ገደብ አምስት ቀን ቀርቶታል። ባለፉት ሁለት ቀናት ተቃውሞ ያልተሰማባቸው አካባቢዎች ዛሬ ይህን ተቀላቅሏል። ቢቢሲ ያነጋገራቸው አንድ ሐኪም እንዲህ ይላሉ። 23 ዓመታትን በትምህርት አሳልፌም 23 ዓመት መስዋዕትነት ለከፈለ ቤተሰብ በወር አንድ ኪሎ ቡና መሸፈን የማልችል ሀኪም ነው የሆንኩት፣ ሲሉም ይገልጻሉ። ሌላ ዶክተር ደግሞ ሀኪም በመሆን ያተረፍኩት ድህነት ነው፣ ሰው ሰርቶ ሲቀየር አይተናል፣ ነገ የተሻለ ቀን ይመጣል በሚል ነው እስካሁንም የቆየ ነው ሲሉ ነው የተናገሩት። የኢትዮጵያ ጤና ባለሙያዎች ማህበር ድምጻቸውን እያሰሙ ያሉ ባለሙያዎች እስራትን ጨምሮ ጫናዎች እየደረሱባቸው እንደሆነ ይፋ አድርጎ ይህ እርምጃ አላስፈላጊና ጥያቄ ለማፈን የሚደረግ ሙከራ ብሎታል። የመንግስት አመራሮች ጥያቄዎችን ፖለቲካዊ ስም እየሰጧቸው ነው ሲል ማሳውቋል። በእርግጥም ሁኔታው ድንጋጤ ውስጥ የከተታቸው የብልጽግናው ባለስልጣናት ተአምራዊ የሚሉት የና አይኤምኤፍን ፖሊሲ ተግብሮ ኢትዮጵያውያንን የማስራብ ፖሊሲያቸውን ተከትሎ የህክምና ባለሙያዎች እራብን ተቃውሞ ወደ ሌሎችም ዘርፎች ይስፋፋል የሚል ስጋት እንዳለ እየገለጹ ነው። ትናንት የተደረገው አስቸኳይ ስብሰባና ጥያቄያቸው ይፈታል የሚል ስብሰባን ጥሩና አነጋግሮ የሚለው መመሪያም አንዱ ነው። ሌላኛው ደግሞ የጋውኑ ፖለቲካ የሚል ዘመቻም በህክምና ባለሙያዎች ላይና ድምፅ በሆናቸው አካላት ላይ መክፈት ነው። እናንተ ህይወቱን ከሚሰጠው ወታደር ትበልጣላችሁ ወይ ወዘተ እያሉ ማጣጣል፣ የጽንፈኞችና ሽብርተኞች እጅ ያለበት እያሉ ትርጉም መስጠት። የህክምና ባለሙያዎች ግን ጥያቄዎቹ በቀጣይ ቀናት ካልተመለሱላቸው ቀውስን ሊፈጥር ይችላል ያሉትን የስራ ማቆም አድማ ሊያደርጉ ስለመሆኑ ነው ያስጠነቀቁት ይላል። ተመሳሳይ ጥያቄዎችን ሲያነሱ የከረሙት የዲኤችኤል ኢትዮጵያ ሰራተኞች ዛሬ የስራ ማቆም አድማ ማድረጋቸው ታውቋል። የሰራተኞች ማህበር በማቋቋማችን ከአስተዳደሩ ጋር አለመግባባት ተፈጥሮ ቆይቷል፣ ያሉት ሰራተኞቹ አሁን ያለውን የኑሮ ውድነት ለመቋቋም የሚያስችል የደሞዝ ጭማሪም ተከልክለናል ሲሉም ገልጿል። የጎረቤቶቻችን ጉዳዩ ውስብስብ ሆኗል ሲሉ የፊልድ ማርሻሉ አማካሪ ተናገሩ። ዘመናዊ መሳሪያ መታጠቅ ጦርነቶችን አያሸንፍልንም ሲሉም ገልጿል። የፊልድ ማርሻል ብርሃኑ ጁል አማካሪ ሌትናንት ጀነራል አለምሸት ደግፌ ሰራዊቱን በተመለከተ ከወራት በፊት ያደረጉት ንግግር መነጋገሪያ ነበርም። ጀነራሉ ሰራዊቱ በአምስት ዓመታት ውስጥ ከጦርነት ወደ ጦርነት እየተማገደ ተዳክሟል፣ እረፍት ያሻል። አሁን በአማራ ክልልም ይሁን በኦሮሚያ ውስጥም እየተዋጋን ነው። ነገር ግን ተልኳችን ይህ አልነበርም። የሚሊሻ ስራ ነው እየሰራን ያለነው ነው፣ ደክሞናል፣ ወደ ካምፕ መግባት አለብን ብለን አምነናል፣ እናደርጓለንም ሲሉ ነበር የገለጹት። በእርግጥ እንደለገሰት ሁሉ ያሉ የውጊያዎች ቀጥተኛ ሰለባና ተሳታፊ ያልሆኑ ብልጽግናዎች፣ እሱ የግል አስተያየቱ ነው፣ ወደ ካምፕ የሚገባ ሰራዊት የለም በሚል ጀነራሉን አጣጥለው እንደነበርም የሚዘነጋ አይሆንም። የሆኖ ሆኖ ከሰሞኑ መከላከያ ዋር ኮሌጅ ግቢ ውስጥ ተገኝተው የሮኬትና የሚሳኤል ክፍል የሰራዊቱ አመራሮች ጋር መነጋገራቸውን የሚገልጹት ምንጮች ስለቀጥ ያጋለጠ ነው መተራመስ ማብራሪያ ማቅረባቸውን አንስቷል። አሁን በዙሪያችን ያለው ሁኔታ ውስብስብ በመሆኑ የተለየ ዝግጅት ያስፈልገናል ሲሉ መናገራቸውንም ያክላሉ። ነገር ግን ዘመናዊ መሳሪያ ማለትም ሚሳኤል፣ ሮኬት እና ሌሎችንም መታጠቅ ብቻውን ጦርነት ሊያሸንፍ የሚችል እንዳይደለ ገልጿል ያሉት የስብሰባው ታዳሚዎች። እናም የእግረኛ ሰራዊቱን አቅምና የአመራሩን ብቃት ማሳደግ ይገባል የሚል መመሪያ ማስተላለፋቸውንም አክሏል። እንዲህ ያለውን ዝግጅት የምናደርገው በአፍሪካ ቀንድ የተፈጠረውን ውስብስብ ሁኔታ አገናዘብ ነው ያሉት የፊልድ ማርሻሉ አማካሪ ሌትናንት ጀነራል አለምሸት ደግፌ፣ ከዚህ በፊትም ለታሪካዊ ጠላቶቻችን ተዘጋጅተናል ሲሉ ተናግረው እንደነበር የሚዘነጋ አይሆንም። ጀነራሉ ልክ እንደ ግብጽ ሁሉ ኤርትራንም ጠላት ሲሉ ማንሳታቸውንም ልብ ይሏል። በዋናነት እንደ ግብጽ እንደ ኤርትራ ያሉት ጠላቶች ናቸው። በግልጽ ለማስቀመጥ ወደ ሶማሊያ ግዛት ለመግባት ያላደረጉት ሩጫ አልነበረም። ከነሱ ጋር ሊያዋጉን ትጥቅ እስከ መስጠት ስልጠና እስከ መካሄድ ሰፊ ርብርብ ነው ያደረጉት። ከዛ በኋላ እንደ ግብፅ የመሰሉት ታሪካዊ ጠላቶች እስቲ ወደ ቀይ ባህር የሚመጣውን ሀገር የሚወስን ማን ነው ብለው እስከወጥተው እስከ መፎከርና ኢትዮጵያ አይገባትም ብለው በግልጽ እስከ መናገር ደርሰዋል። ለጠቅላይ ሚኒስትር አብይ አህመድ የሚል ዘመቻ ተጀመረም። ይህ ዘመቻ እንኳን የቆመ ሰው እየሞቱትንም ከመቃብር አፈናቅለን የምንሰራው ነው ካሉት ተግባር ጋር የተያያዘ ነው። ከሳምንታት በፊት አምነስቲ ኢንተርናሽናል የብልጽግናው መንግስት የኮሪደር ልማት የሚለው ሰውን ነቅሎ ዛፍና ህንፃኔ መትከል መርሃ ግብርን በተመለከተ የደረሰበትን የምርመራ ሪፖርት አጋርቶ ነበርም። ቢናገሩ ጸረ ልማት እየተባሉ የሚሳደዱ በርካታ ዜጎች በዚህ የጠቅላይ ሚኒስትሩ እቅድ ቤትና ስራ ባየ ሆኑ ነው ብሎም ነበር። ተቋሙ በ58 ከተሞች የሚከናወን ያለውና ብልጽግና ደግሞ አሃዞን እስከ 63 የሚያደርሰው ይህ ተግባር በአፋጣይ ቁሞ በሰብአዊ መብት ላይ የሚደርሰው ጫና እንዲገመገም ሲል ማሳሰቡም ይታወሳል። በኮሪደር ልማት ሳቢያ ቤታቸውን ያለ ምትክ፣ ንብረታቸውን ያለ ካሳ የተነጠቁ ሰዎች ራሳቸውን ለማጥፋታቸው ራሳቸው የብልጽግና ሰዎች የገለጹት ጉዳይ ነው። አንድ ብልጽግናን ወክለው ፓርላማ የገቡ አባልም ይህ ተግባር ፊት ለፊት ከሚያሳየን የሚያምር ነገር ጀርባ ለበርካታ ሰዎች ሲኦልን ፈጥሯል ሲሉ ጽፈው መነጋገሪያ ሆነው ነበር። አምነስቲ ኢንተርናሽናል ደግሞ የሳተላይት ምስል አማካኝነት ምልከታ ያደረገባቸው የቦሌና ለሚኩራ ክፍለ ከተሞችን ጨምሮ በተለያዩ አካባቢዎች የተደረገው ማፈናቀል ዜጎች ሰብአዊ መብታቸውን በሚጋፋ መልኩ የተፈጸመ ስለመሆኑ ማሳወቁ አይዘነጋም። የይስሙላ ሕዝብን የማወያየት መርሃ ግብሮች የተደረገባቸው አንዳንድ ቦታዎች ቢኖሩም ነዋሪዎች ጥያቄ አቅርበው ምላሽ ሳያገኙ በሶስት ቀናት ውስጥ በላያቸው ላይ ቤት እንደፈረሰባቸው መገለጹ ይታወሳል። አንድ አምነስቲ ኢንተርናሽናል ያነጋገራቸው ነዋሪ ልጄ የአእምሮ ጤና ችግር ገጥሞታል፣ በመንግስትም ተስፋ ቆርጠናል ብለውታል። ሌላ ነዋሪ ማህበራዊ ህይወቴ ተቆርጧል፣ የአእምሮ ጤና የታወኳል፣ ቤት ኪራይ መክፈል ተቸግሬ ያለሁ ሲሉ ገልጿል። አንድ የብልጽግና ሰው በቅርቡ አሁን በየሚዲያው እየወጡ ሮሮ የሚያሰሙብን ሰዎች ለጊዜው ዝም እንዲሉ የቤት ኪራይ ክፈሉላቸው፣ ጩኸቱ ሲረግብ ራሱን ይችላል የሚል መመሪያ ከኃላፊያቸው ሲሰጥ መስማታቸውን መግለጻቸውም ይታወሳል አምነስት መንግስት ለልማት የሚከፈል መስዋዕትነት እያለም ኢትዮጵያ የፈረመችውን ሰዎች መኖሪያ ቤት የማግኘት መብታቸውን የሚደነግገውን ዓለም አቀፋዊ ሕግን እየጣሰ ነው ሲል አሳውቋል። በእርግጥ ይህ ጉዳይ በፓርላማም ቀርቦ ጫልቱ ሳኒ የተባሉት ሚኒስትር ግን ኢትዮጵያውያንን እንደ ፀሐይ ነው ያስፈነደቅናቸው። እኩልነት አረጋግጠን ድሃውንም ከሀብታም እኩል አድርገነዋል። የዜጋውን ክብር መልሰናል። ዲሞክራሲን ተግብረናል። እናም የሌሎችን ሀሳብ አምጥታችሁ የምታቀርቡ ለምን ደስታችንን ትነጥቁናላችሁ? ሲሉ ነበር። ከአምነስቲ ኢንተርናሽናል ሪፖርት ጋር በተያያዘ ከቀናት በፊት ለቀረበላቸው ጥያቄ የመለሱት ዛሬ ላይ ልጆቻችን፣ ዜጎቻችን ፈንድቀው እንደ ፀሐይ በርተው በዝናብም በፀሐይም ዜጎቻችን ወክ እያደረጉ የሚገባቸውን ልማት ሲያገኙ ለዚህ መደሰት አለመቻለና የሌሎቹን ሀሳብ መግዛት እኔ ፍትሀዊነትን ማረጋገጥ የቻለ እኩልነትን ማረጋገጥ የቻለ ዴሞክራቲክ ኤሌመንትም እና ኤክሰርሳይስንም ማረጋገጥ የቻለ ለሀብታሙ ብቻ ያልቆመ እንድ ክብሩን የሚመጥን ደረጃ ላይ ዜጎቻችን እንዲቀመጡ የተደረገበት መንገድ ነው የሆነው። ሆኖ አሁን አምነስቲ ኢንተርናሽናል ለጠቅላይ ሚኒስትሩ የሚል ዘመቻን አስጀምሯል። ይህ ዘመቻ ደብዳቤ የመላክ ዘመቻ ነው። የግዳጅ ማፈናቀል ይቁም የሚል አርዕስት በሰጠው ደብዳቤው መሰረት ሌሎች ጉዳዩ የሚመለከታቸው አካላት እንድትቀላቀሉን እንጠይቃለን ሲልም ጥሪ ያቀርቧል በእርግጥ ጠቅላይ ሚኒስትር አብይ አህመድ እንኳን የቆመ ሰው አንድ ሺህ የሞተ ሰው ማፈናቅለናል በሚል የጅማን ተሞክሮ አንስተው 14 ሺ ሰውም ካሳ እንዳልጠየቃቸው አክለው ሰዎች ነቅለው ጋዜጠኛን ፖሎችን እንደሚተክሉ መናገራቸው የሚታወቅ ነው። በትንሹ 14 15 ሺህ ቤቶች ፈርሰዋል። ካሳ አልጠየቀንም። የጀማ ህዝብ ላፈረሰው ቤት ካሳ አልጠየቀም። ለቦታው ካሳ አልጠየቀም። እስቲ ሀሳባችሁን አፍሱት ሊየው ነው ያለው። መቃብር ከአንድ ሺህ በላይ መቃብር ቦታ አንስተዋል። መስጂድ አንስተዋል። ባለስልጣኑ በህገወጥ መንገድ ገንዘብ ሲያሰባስቡ ነበር ያላቸው ሰዎች ላይ ምርመራ መጀመሩን ይፋ አደረገም። ከነዚህ ውስጥ ከወራት በፊት የብልጽግናው መንግስት ፖሊሲን ሲያወድሱ የተሰሙትና አወዛጋቢው የአክሰስ ሪል ስቴት ስራ እንዲጀመር እንደታዘዘላቸው የተነገረላቸው ኤርሚያስ አመልጋ ይገኙበታል። አቶ ኤርሚያስ አመልጋ ላይ ምርመራ እያደረገ እንደሚገኝ የገለጸው ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን ነው። ባለስልጣኑ አቶ ኤርሚያስ አመልጋና ጄነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች በግለሰቦችና ድርጅቶች ላይ ምርመራ እያደረገ እንደሚገኝ ነው የገለጸው። ባለስልጣኑ በግለሰቦቹና ድርጅቱ ላይ ምርመራ መጀመሩን ያሳወቀው በህገወጥ መንገድ ሰነደ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲሰበስቡ ነበሩ የሚሉ ቅሬታዎች መቅረባቸውን ተከትሎ መሆኑንም ገልጿል። የኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ስራ ክፍልን ከማቋቋም በዘለለም ከፍትህ ሚኒስቴር፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነት አገልግሎትና ከፌደራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግን ለማስ ማስከበር ግብረ ኃይል እንዲቋቋም መደረጉንም አስታውሷል። በመሆኑም ግለሰቦችና ድርጅቶች ከካፒታል ገቢያ ጋር ተያያዥ የሆኑ እንቅስቃሴዎች ላይ ሲሳተፉ ተገቢ የሆኑ ጥንቃቄዎችን እንዲያደርጉ አሳስባለሁ ብሏል። በተጨማሪም ህዝቡ ፈቃድ አግኝተናል በሚል የሚንቀሳቀሱ ወይም የሚያስተዋውቁ ግለሰቦችና ድርጅቶች ጋር ከመዋዋልና ገንዘብም ከመክፈሉ በፊት ፈቃድ የተሰጣቸው ስለመሆን አለመሆኑ ከባለስልጣኑ እንዲያረጋግጥ አስጠንቅቋል። እነዚህ ተቋማት በመገናኛ ብዙሃን እየወጡ ማስታወ ማስታወቂያ ማስነገራቸውን እንዲያቆሙም እንደዚሁ ከወራት በፊት የብልጽግናው መንግስት አወዛጋቢውን አክሰስ ሪል ስቴትን ስራ እንዲጀምር ማዘዙ የሚታወስ ነው። ይህ ደንበኞችን ያከሰረ ነው በሚል ሲያወዛገብ የነበረው የቤት ግንባታ ስራ እንዲያስጀምሩ የተፈቀደላቸው የድርጅቱ ስራ አስኪያጅ ኤርሚያስ አመልጋም በዛ ሰሞን በድሀ ኢትዮጵያ ላይ የተጫነ የተባለውን የብልጽግናው አገዛዝ የአይኤምኤፍ ፖሊሲ ደግፈው በመገናኛ ብዙሀን አስተያየት ለመስጠቱ ወጥተውም ሰንብቷል። ከአስራ አራት ዓመታት በፊት በአምሳ ሺ ብር ካፒታል ቤት ሰርቻ ያቀርብላቸዋል ይኖራሉሁ በማለት በኢትዮጵያ እንቅስቃሴ ያደርግ የነበረው የአክሰስ ሪል ስቴት ከ2500 በላይ ዜጎች ውል መፈራረሙ ገልጾ ደንበኞቹን በጠቅላላ 1.4 ቢሊየን ብር ከፍለው ቤት ለማግኘት ይጠባበቁበት ነበር። ይሁን እንጂ ድርጅቱ በተመሰረተ በአምስት ዓመቱ አንድም ቤት ለደንበኞቹ ሳያስረክብ 129 ብር ብቻ ሲቀር የማህበሩ መስራችና ስራ አስኪያጅ የነበሩት ኤርሚያስ ጠቅላ መርጋም ከሀገር ጥለው መሄዳቸው በወቅቱ ሲዘገብ ነበር። አቶ ኤርሚያስ በኋላም ተመልሰው ከ80 በላይ በሚሆኑ የፍትሐብሔርና የወንጀል ክሶች ጥር 92 ዓ ም ለእስራት ተዳርገው እንደነበር ታሪካቸው ያሳያል። አሁን ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን በአቶ ኤርሚያስ አመልጋ ላይ ምርመራ እያደረግኩ ነው ብሏል። የካቶሊካዊ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ከዚህ ዓለም በሞት ከተለዩ በኋላ የቤተ ክርስቲያኒቷ ካርዲናሎች ተተኪውን ለመምረጥ ትናንት ስብሰባቸውን ጀምሯል። ከካርዲናሎቹ ስብሰባ በኋላ ትናንት አመሻሹ የተሰጠው የመጀመሪያ ድምፅ፣ ዛሬም እንዲሁ በሁለተኛው ድምፅ አሰጣጥ ጥቁር ጭስ በመታየቱ አዲስ ርዕሰ ሊቃነ ጳጳሳት እንዳልተሰየመም ታውቋል። ካርዲናሎቹ ርዕሰ ሊቃነ ጳጳሳትን ለመምረጥ የሚያደርጉት ድምፅ አሰጣጥና ስብሰባም ለቀናት ለሳምንታት አልፎ ተርፎም ለወራት ሊዘልቅ ይችላል። አዲስ ርዕሰ ሊቃነ ጳጳሳት እስኪመረጥ ድረስ በቀጣዮቹ ቀናት ውስጥም በየቀኑ አራት ጊዜ ድምፅ የመስጠት ስነ ስርዓት እንደሚኖር ተመልክቷል። ኢትዮጵያዊው ካርዲናል ብርሃነ ኢየሱስ በዓለም ዙሪያ ከሚገኙ የካቶሊካዊት ቤተ ክርስቲያን 252 ካርዲናሎች አንዱ ሲሆኑ አዲሱን ርዕሰ ሊቃነ ጳጳሳት ለመምረጥ ከተቀመጡት 135 ካርዲናሎች መካከል አንዱ መሆናቸውም ተዘግቧል። ስደተኞችን ከአሜሪካ ወደ ሊቢያ ለማባረር የተያዘውን እቅድ ፍርድ ቤቱ አገደም። የትራምፕ አስተዳደር ስደተኞችን ወደ ሊቢያ ለመላክ የያዘው እቅድ የግለሰቦቹ በህግ ሂደት ውስጥ የማለፍ መብት እንዲከበር የተላለፈውን የቀድመ ውሳኔ በግልጽ የሚጥስ ነው በማለት ነው አንድ ዳኛ በጊዜ አይነት እንዲታገድ የወሰኑት። ይህ ውሳኔ የተሰማው የአሜሪካ መንግስት ስደተኞች ላይ እየወሰደ ካለው እርምጃ ጋር በተያዘም ሁለት ባለስልጣናት ሀገሪቱ በቅርቡ ስደተኞችን ወደ ሊቢያ ማባረር ልትጀምር እንደምትችል ለመገናኛ ብዙሀን ተናገሩ በኋላ ነው። ባለስልጣናቱ ስደተኞችን ወደ ሊቢያ ማባረርን በተመለከተ ለሰጡት አስተያየት የሊቢያው ጠቅላይ ሚኒስትር በሰጡት ምላሽ ሀገራቸው በየትኛውም ሁኔታ የስደተኞች መዳረሻ አትሆንም በማለት ተቃውሟቸውን ገልጿል። ስማቸው እንዳይጠቀስ የጠየቁ አንዳንድ የአሜሪካ ባለስልጣናት እንዳሉት ከሆንም የአሜሪካ ጦር ሰራዊት በዚህ ሳምንት ውስጥ ስደተኞችን ወደ ሰሜን አፍሪካዊቱ ሀገር ሊቢያ በአውሮፕላን ሊያጓጉዝ ይችላል። ሊቢያ ከአስር ዓመት በላይ በግጭት ውስጥ የምትገኝ ሲሆን የአሜሪካ ውጭ ጉዳይ መስሪያ ቤት በሀገሪቱ ውስጥ በሚፈጸም ወንጀል፣ ሽብርተኝነትና ተቃውሞ ምክንያት ዜጎቹ ወደዛ እንዳይሄዱ የሚመክር ሆኖ ሳለ ስደተኞችን ወደ ሊቢያ ለመላክ የተላለፈው ውሳኔ ውዝግብ ማስነሳቱም አልቀርም። የኢሚግሬሽን ጠበቆች የትራምፕ አስተዳደር ውሳኔ ተግባራዊ ከመሆኑ በፊት ለማስቆም ትናንት በማሳቹሴት ግዛት ለሚገኙ ዳኛ አቤት በማለት በአስቸኳይ በጊዜያዊነት እንዲታገድ ጠይቋል። ጠበቆቹ ከታማኝ ምንጮች የሚወጡ በርካታ ዘገባዎች ስደተኞችን በአስቸኳይ ከአሜሪካ ወደ ሊቢያ ለመውሰድ በረራዎች እየተዘጋጁ መሆኑ እንደሚያመላክቱ በመግለጽ ፍርድ ቤት እግድ እንዲጥልባቸውም ነበር የጠየቁት ይህንን ተከትሎም ዳኛ ብሪያን መርፊም የትራምፕ አስተዳደር ስደተኞችን በአስቸኳይ ለማስወጣት የሚያስችለው እቅድ ከዚህ ቀደም ስደተኞችን ከሀገር የማባረር ውሳኔ ሳይተላለፍባቸው ከሀገር እንዳይወጡ በሚል በፍርድ ቤቶች ያስተላለፉት ውሳኔን የሚቃረን በመሆኑ እግድ አስተላልፈውበታል የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።